ነገ ኃጢአታችን የሚደመሰስበት ቀን ነው ጥቅምት 25 አምላከ አቡነ ሃቢብ ሆይ ማረኝ፣ ኃጢአትን ይቅር በለኝ ብሎ በአንተ ስም የለመነኝን ኃጢአቱን ይቅርልለታሉ ብሎ ቃል ኪዳን የሰጣቸው እንዲሁም ምግብ በምንመገብበት ጊዜ ስባት ለአብ፣ ስባት ለል፣ ስባት ለመንፈስ ቅዱስ ብለን ደግመን አቡነ ዘበሰማያት ብለን ምግቡን በእንተ አቡነ ሃቢብ ስለ አቡነ ሃቢብ ብለን ሶስት ጊዜ ከጎረስን የታችን በዚህ ምክንያት አድርጎ ነፍሳትን እንደሚመርለት ለአቡነ ሃቢብ አባታችን ቃል ኪዳን ገብቶለታል። አቡነ ሃቢብ ጥቅምት 25 የረፍታችሁ መታሰቢያ ነው። ሁላችሁም በኮሜንት ስምን የጠራ ይላልና አምላከ አቡነ ሃቢብ ወይ ማረን እያላችሁ ጻፉ። እንዲሁም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ከመጨረሻው አዳምጡ። ታላቅ ቃል ኪዳን ያላቸው ሰባት ጊዜ ስለ እግዚአብሔር ፍቅር ሞቶ የተነሱ አባት ናቸው እና ለሁሉ ይዳረስ ዘንድ ሼር እያደረጋችሁ አዳምጡ። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ደግሞ ሀሪክ ነው። እነርሱ ከሮሚ ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ካዲ ንጉስ ማክሲሚያኖስ በክርስቲያኖች ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነዚህም በስደት ብዙ ዘመን ኖሩ። ልጅንም ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በፀሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔር መልአክ በእምነት ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማ ይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮን አድሮ የሚኖር የያዕቆብ ፈታሪ ያከበሩ የሚል ጽሑፍ ነበረበት። ይህ ቅዱስም በተወለደ ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። መቤታችን ማርያምም ለሮሜ ሊቀ ጳጳሳት ለሰለባስቲያኖስ ተገልጣ ወደ አብራም ቤት ሂዶ ህፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ የክርስትና ጥምቀትን አጠመቀው። ስሙም ቡላ ብሎ ሰየመው እናትና አባቱ የተፈጠሩን ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ ጾብ ጾልም አሉ። ከዚህ በኋላ ሊቃነ ጳጳሳቱ በጸለየ ጊዜ የቁርባን ኅብስትና ወይን የተመላ ጽዋ ከሰማይ ወረደ እርሱን ቀድሶ ሥጋውንና ደሙን ከሕፃኑ ጋራ አቀበላቸው። በዚያንም ጊዜ የሕፃኑ የአንድ ዓመት ልጅ ሲሆን በባህሪ በሎና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆና አብ በግብር ባካል በስም ልዩ ነው። በባህሪ በሎና በመለኮት ካብ ከመንፈስ ቅዱስ ጋር አን የሆና ወልድ በግብር ባካል በስም ልዩ ነው። በባህሪ በሎና በመለኮት ካብ ከወልድ ጋር አንድ የሆና መንፈስ በግብር በአካል በስም ልዩ ነው ብሎ እግዚአብሔርን አመሰገነ ተናገረ። ከጥቂት ዘመንም በኋላ እናትና አባቱ ወደ አርሰ ባት ቀሞተው ህፃኑ ብቻውን ቀረ። ህፃኑ አስር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላን በሰማ ጊዜ ወደ መኮንን ዊዲዮ የረከሱ አማልክቶችን ሁሉ ረገመ። መኮንኑን በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ስጋውን እንዲሰነጣጥቁ፣ ቆዳውን ከአጥንቱ እንዲገፉ፣ እጆቹንና እግሮቹን በመጋዝ እንዲቆርጡ፣ ጀርባውን እንዲገርፉት፣ በሾተሎችና በጦሮች መካከል አድርገው በመንኮራኩር ውስጥ እንዲጨምሩት ዳግመ ጓደኛም በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ሚካኤል መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚያም በኋላ ወደ ሌላ መኮንን ሂዶ እርሱን ና የረከሱ ጣዖቶቹ ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሴፍ ቆረጠው። ቅዱስ ሚካኤልም በሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳም ወስዶ የምንኩስና ልብስና አስኬማ በመስቀል ምልክት አለበሰው። እንዲህም አለ፣ ከቅዱስ አንጻር ቃን አንድ ተወን ዘንድ እግዚአብሔር እዝዋልና ወደ ገዳም ሂደ ተጋድል አሉ። ያን ጊዜም ቅዱስ አባ ቡላ ከደረግ ተራራ ላይ ወጣ። ያለማቋረጥ በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስ መከራ ስራውን ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደታች ጊዜ ያወረውር ነበር። በአንዲት ቀንም ከዛፍ ላይ የተወረወረ ጊዜ ሴጣን ሊገርሎ ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አስነሳውና እንዲህ አለው፣ ከእንግዲህ ስምህ ጉላ አይሁን አቢ ቢባል እንጂ የብዙዎች አባት ትሆናለና። አቢ ማለት አበ ብዙኃን ማለት ነው። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱን እየጸፋ፣ ስጋውን በየጥቂቱ እየቆረጠ፣ ጀርባውን ሰባት መቶ ጊዜ እየገረፈ ኖረ። ጌታችን ይፈውሶ ነበር። በየወር ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጥለት ነበር ነበር የጌታችን ማም የጌታችን ውልደቱን እድገቱን ጥምቀቱን አቡነ ሃቢብ ይመለከቱ ነበር። የጌታችን ማም ስቅለቱን በተመለከቱ ጊዜም ስለዚህ ሳይበላና ሳይጠጣ አርባ ሁለት ዓመት ኖረ። በአንዲት ቀንም የሰማይና የምድር ከበሩ እጆቿ ዳሳ ከሞት አስነሳቸው። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብሪ በሆና ጌታችን ክርስቶስ በእጁ ልዩ የሆኗት ሌሎችን የሚያበሩ ልብሶችን ይዞ ተገለጠለት። ወዳጅ አቢቦይ በማይልቅ ደስታ ደስ አሰኘ ዘንድ ወደ እኔና ስምን ለሚጠራ መታሰቤን ለሚያደርግን የአጢያቱን አስተሰር የለ ዘንድ በራሴ ማልኩልህ። ወይም ለተራቆት የሚያለብሰውን ለተራቤ የሚያጠግበውን ለተጠመ የሚያጠጣውን የገድ ልህ መጻፍ የሚጽፎውን ወይም የሚያረበውን የሚሰማውን የሚያሰማውን በጸሎትህም የሚታምኑትን ሁሉ እስከ አስር ትውልድ ምራችኋለሁ። ይህንን ብሎ አፉን ሳሞ በደረቱ ላይም አድርጎ ወደ አየር አወጣው። የመላእክት ምስጋና በሰማች ጊዜ ነፍሱ ከስጋው ተለየች። በጌታችን ቅፍም ሆና ወደ ኢየሩሳሌም ሰማይ ቤትም ገባች። አቡነ ሃቢብ እንዲህ ባለ ተጋድሎ ኖሮ ስለ ጌታችን ፍቅር ሰባት ጊዜ ሞቶ ሰባት ጊዜ ተነስተው በስምንተኛው አርፈዋል። ከአባታችን ከአቡነ ሃቢብ በረከት ረድኤትን እግዚአብሔር ያድለን። ይቆያል።